ሀይ ጋይስ እንዴት ናችሁ? ዛሬ የመጣሁትኝ በአይፍ ኦንላይን ቢዝነስ ነው። ይሄ ኦንላይን ቢዝነስ ኢትዮጵያ ውስጥ ኢፌክቲቭሊ የሚሰራ ኦንላይን ቢዝነስ ነው። ይሄ ኦንላይን ቢዝነስ ምንድን ነው ካላችሁኝ፣ ትሪባ ኢትዮጵያ ይባላል። ትሪባ ኢትዮጵያ ኢትዮጵያ ውስጥ ኢፌክቲቭሊ ሆነው ነው የሚሰራው እንደነገርኳችሁ፣ እና ደግሞ ገንዘቡን በቀላሉ ነው የምታገኙትኝ፣ ጀስት በአንሰሪንግ ሰርቬይ፣ ሰርቬዎችን በመመለስ ጥያቄዎችን በመመለስ እና በተለያዩ መንገዶች ታገኙታላችሁ። እንዲሁም ገና ከመጀመራችሁ ራሱ ጀስት ገና ሎጊን ስታደረጉ ጆይን ስታደረጉ ሁለት ነጥብ ሁለት አምስት ዶላር ይከፍላችኋል ማለት ነው። ይሄ ዌብሳይት ይሄ ዌብሳይት ማን ይባላል? ትሪባ ይባላል ማለት ነው። ስለዚህ ይሄ ትሪባ ዌብሳይት ስታስገቡ ሙሉ መረጃ መስጠት መቻል አለባችሁ። ለምሳሌ አሁን ዚጋ ጆይን አድረጌ ና ጆይን ማድረጊያ ወይ ፔጅ ነው ዌብ ፔጁ ላይ ገብታችሁ ኢሜል አድሬስ ታስገባላችሁ። ኢሜል አድሬስ ካስገባችሁ በኋላ ላይክ እንደዚህ ማለት ነው። ኢሜል አድሬሳችሁን፣ ፓስወርዳችሁን ሪፒት አድርጋችሁ ማስገባት፣ ጀንደር፣ በርዝ ዴት እንደ አመቱ መንዙና ዴቱን በደንብ አድርጋችሁ ማስገባት መቻል አለባችሁ። ደን ኮንፊርም አድርጋችሁ ሬጂስተር ማለት ነው። ሶ ይህኛውን ፕሮሰስ በስትክክል ሞልታችሁ ከጨረሳችሁ ደን ጂሜል ላይ እንደዚህ አይነት ኢሜል ይገባላቸዋል ማለት ነው። አክቲቬት ዩር አካውንት ብለው ስለዚህ፣ አክቲቬት ዩር አካውንት የምትለውን ስትጫኗት አካውንታቸውን አክቲቬት ያደርግላቸዋል ማለት ነው። የዚህ እንትን ዌብሳይት ሜንሊ በጣም አሪፍ የሚባለው ምንድን ነው ነው፣ በጣም አትደክመው። ጀስት ሰርቬይ በመመለስ እና ቀለል ቀለል ባሉ ስራዎች ነው የምትከፈሉት። ነገር ግን ከዚህ ዌብሳይት ምንድነው ይህን ያህል ትልቅ ገንዘብ አትጠብቁ። የሚከፍላችሁ ወደ ዜሮ ነጥብ ሶስት ዶላር እስከ ሁለት ነጥብ ሁለት አምስት ዶላር ድረስ ባለው ነው። ግን ይሄኛው ወደ ሀገር ገንዘብ ሲመነዘር ያው ለኛ አሪፍ ስለሚሆን አሪፍ ነው ብዬ ስላሰብኩኝ ነው ያጋሯችሁ። ሌላኛው ደግሞ ምንድነው እንደነገርኳችሁ ቀለል ያለ ጥያቄ በመመለስ ነው የሚከፍላችሁ። ሌላኛው እንዴት ነው ገንዘብ የምናገኝበት ወይም ደግሞ እንዴት ነው ዊዝድሮ የምናደርገው የሚለውን መንገድ ነው የምነግራችሁ። ዊዝድሮ የምናደርገው በፔፓል ነው ፣ ሜንሊ ዊዝድሮ የሚደረገው በፔፓል ነው። ነገር ግን ኢትዮጵያ ውስጥ ሜቢ በጣም ያስቸግራል ፔፓል። ነገር ግን ፔፓል ካላችሁ በፔፓል ነው ሜንሊ የሚከፍለው። ፔፓል ላይ ከገባላችሁ በኋላ የተለያዩ መንገዶች መጠቀም አለባችሁ፣ ወደ ባንክ ላይ እንዲገባ። እንደ ቺፐር፣ እንደ ግሬ የመሳሰሉ መንገዶችን እንደ ዋይዝ አይነት መንገዶችን በመጠቀም ማስገባት ትችላላችሁ። እንደጠቀማችሁ አልጠራጠርም። ሜንሊ ይሄኛው የሰጧችሁ ስራ ይሄኛው የሰጧችሁ ኦንላይን ቢዝነስ አሪፍ ሆኖ ካገኛችሁትና ቲክቶክ ማነው ዩቲብ ቪዲዮን አፕሮች ማድረግ ከፈለጋችሁ፣ ሰብስክራይብ አድርጉ፣ ተከታተሉ። አሪፍ ነገር ታገኛላችሁ ማለት ነው። ቴንክ ዩ